ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምቆያችሁ። እጅግ አንገብጋቢ የሆነ መረጃ ነው ዛሬ ልናደርሳቸው የወደድ ነው። ይህ መረጃ ደግሞ በተለይ ኢትዮጵያችንን እየተመለከተ ነው። እንዳለምም አስፈሪ፣ አስደንጋጭ እንዲሁም ደግሞ ሊቃውንቶ እንዳሉትም ምናልባትም በረከትን ይዞ የሚመጣም ነገር ሊሆን ይችላል። ግን ደግሞ በተለይ ኢትዮጵያችንን ይመለከታል። ሊቃውንቱ ጠቢባኑ ተሰባስበው ስለዚህ ጉዳይ መክረዋል። እጅግ በጣም ትኩረት የሚያስፈልገው ዝግጅት ነው። የእውነት ነው ምላችሁ እኔ አንድም የምንወቃቀስበት ነው ይሄ ዝግጅት አንድም ራሳችን ምና የምናነቃበት አንድም ደግሞ የነገዋ ኢትዮጵያ ምን ልትመስል እንደምትችል የምናይበት መስታወት ነው ይሄ ዝግጅት ማለት ነው። እና እስከ መጨረሻው ተቆዩ ዘንድ በአክብሮት ነው እምጋብዛችሁ። ሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። በጣም ነው የገረመኝ። ሰሞናችንን እንግዲህ አንድ ሳምንት ያህል ይመስለኛል ባለሳሳት፣ እንግዲህ አንዳንዶቻችን አንሰማም፣ አንዳንዶቻችን ደግሞ እንሰማለን። የመሬት መንቀጥቀጥ ከመስከረም ጀምሮ ሰላም እንዳይሰማን ያደረገ ነገር ነው። ትላንት በተለይ ደግሞ ማግኒቲውዱን ከፍ አድርጎ መላው ኢትዮጵያ በሚባል ደረጃ ነው በጣም የተንቀጠቀጠው። በጣም አስፈሪ ነበረ ማለት ነው እና ይሄን ነገር በጣም ስጋትን ያጫረ ነው እና ሊቃውንቱ ጠቢባን፣ ምሁራኖች ተሰብስበዋል። እነሱ ተሰብስበው ያሉት ነገር የሆነ ፊልም ነው የሚመስላችሁ ማለት ነው ግን ደግሞ መሬት የያዘ እውነት በመሆኑ መወቃቀሻ ሚሆናል ያልኳቸውም በዚህ ነው። እና በጣም የመጨረሻ የሚያስፈራ በጣም የሚያስደንግጥ ደግሞም በሌላ ጎንም ደግሞ ሌላ ትሩፋትን ለዓለም የሚተርፍ ትሩፋትን ይዞ ይመጣል እየተባለ ያለ ጉዳይ ነው። እና የዛሬ አርባ ዓመት ሊቃውንቶቻችን የተናገሩት ነገር ዛሬ ላይ መሆኑ በጣም ነው እኔ የገረመኝ ማለት ነው። በራሳችን በጣም ነው ያፈርኩት ማለት ነው። እና አሁን ሀኪም አበበች መጋቢ ሐዲስ ዶክተር ሮዳስ ታደሰ መምህር መስፍንን ጨምሮ አንድ ደግሞ ዘረፉ ሊሂቅ አብዱልፈታ አብደላ የሚባሉ ኢትዮጵያውያኖች ተሰብስበው ሊቃውንትና ጠቢባኖ ነው ተሰብስበው፣ በጣም በርካታ ነገር ነው እየተናገሩት ማለት ነው። ይሄ ልብ የሚያሞቅ ነገርም አለው ደግሞም ልብ የሚያርድ ነገር አለው እና እስኪ ምንድን ነው የሚለውን ነው እንግዲህ ከእናንተ ጋር ምንፈትሸው። ሐኪም አበበች እንዳሉ ሱዳንን መሬት እንደሚወጣት ሱዳንን እንደማናገኛት ትልቅ ነገር በኢትዮጵያ እንደሚፈጠር ነው እየተናገሩ ያሉት እና ሱዳንን ብቻ ሳይሆን ኤርትራም እንደማትገኝ ኤርትራን አናገኛትም ነው ያሉት ማለት ነው። በሀገራችን ኢትዮጵያ የመሬት መንቀጥቀጥ እያስተናገደች ነው። እንግዲህ ከባድ ምግብን በልተን ሆዳችን ሲነፋ አምቦ ውሃ ለማስተንፈስ እንደምንጠጣ ሁሉ መሬትም ይህን እያደረገች ነው ሲሉም ደግሞ መጋቢ አዲስ ዶክተር ወዳስ ታደሰ በትንታኔያቸው ተናግረዋል። ምን ብለዋል? በሀኪም አበበች እንደውም የመንግስት አካላት፣ የእርዳታ ድርጅቶች ለዚህ ለሚመጣው ነገር መዘጋጀት እንዳለባቸው ነው የተናገሩት ማለት ነው። ቀኑን እግዚአብሔር ነው የሚያውቀው ይሄ መቼ እንደሚሆን ኢትዮጵያ እንደምትከፈልና ሀገራት እንደሚዋጡ ነገር ግን ጅማሩ በጣም ፈጣን እንደሆነ ነው የተናገሩት እና ምድር በጣም እንደተጨነቀች እና ከአቅሟ በላይ በመሸከሟ ነው ይሄ ነገር እየመጣ ያለው ሲሉ ነው የተናገሩት እና መጋቢ ሀዲስ ዶክተር ወዳስ ታደሰምን ብለዋል ከጠብ ጥበብ ከመጥበብ ደግሞ መጠበብ ይሻለናል ሲሉ ተናግረዋል ስለዚህ እኛም ከጠብ ጥበብ ከመጥበብ ደግሞ መጠበብ እንደሚሻለን አውቀን ወደ ቀልባችን ብንመለስ ጥሩ ነው እዚህ ላይ ላነሳ የምፈልገው ነገር ምንድን ነው እንደውም የዘርፉ ልሂቅ አብዱልፈታ አብደላ ያሉትን ነገር ነው አንድ ላይ ማነሳው ማለት ነው ነጮች ያሉትን እንጂ ዋጋ ምን ሰጠው። እኛ የሀገራችን ልሂቃን ምሁራት፣ የገዳም አባቶች የሚሉትን ነገር አንሰማም። በጣም ነው የምንንቃቸው፣ በጣም ነው የምናጥላላቸው፣ በጣም ነው ጥላሸት የምንቀባቸው። ለዛም ነው ዛሬ ያለንበት ቦታ ላይ የቆም ነው የገዳም አባቶች፣ ልሂቃኖች፣ ጠቢባኖች፣ ምሁራኖች፣ አዋቂዎች ዝም ያሉበት ጊዜ ነው እና ደግሞ ይሄ ትውልድ ግልብ በመሆኑ ኢትዮጵያችን ዛሬ ላለችበት ሁኔታ ተጋልጠናል ማለት ነው። እና የራሳችንን መልክ እያፈረስን የሰው መልክ እየለበስን እንደሆነ መምህር መስፍን ሲናገሩ በጣም ነው ልብ የተነካው ማለት ነው። በጣም ስሜታዊ ሆኜ ነው በነገራችን ላይም ፕሮግራም ስከታተለው የነበረው ማለት ነው። እና ሁላችንም ልብ ልንለው ይገባል። ዝም ብለን በመናቃችን በማጠላላታችን፣ ጥላሸት በመቀባታችን፣ የራሳችንን ነገር ትተን የሰውን ጭንብል በማድረጋችን አሁን በዙሪያችን ያሉ መከራዎች ሊውጡን እንደተዘጋጁ ል ልናውቅ ይገባልና እንግዲህ ልብ ልንል የሚገባው አፋር ከመሰንጠቁ በፊት ሐኪም አበበች ተናግረው ነበረ። የዛሬ ስድስት ዓመት አካባቢ የሚታስታውሱ ከሆነ አክሱም ራሱ በተደጋጋሚ ሰርቶበታል በዚህ ጉዳይ ላይ ማለት ነው። እና እሳቸው ምን ብለዋል? ሐኪም አበበች የዛሬ ስድስት ዓመት አፋር ከመሰንጠቁ በፊት ማለት ነው። እና አሰብ ላይ ያለችው አለት ከተሰበረች ሪፍት ቫሊው እስከ ቦረና ድረስ ተገንጥሎ ብቻውን የሰመጠው ሰምጦ የሚቀረብ ይቀራል ብለው ነበረ። የተረፈው ደግሞ ይተርፋል ከወለንጭቲ ጀምሮ ታች ቦረና ድረስ ከኢንዲያ ኦሽን ጋር ይቀላቀላል፣ ብለው ተናግረዋል። ይህንን የተናገሩት ከዛሬ ስድስትና ሰባት ዓመት በፊት ይሁን እንጂ የተነገረው ግን የዛሬ አርባ ዓመት ነው። እሳቸው የዛሬ ስድስት ዓመት በተናገሩት ጊዜ ሰላሳ አራት ዓመቱ ነበረ፣ ይሄ ትንቢት የተነገረው ማለት ነው። እና ደግሞ ትክክለኛ ቦታ ነው። እሳቸው የዛሬ ስድስት ዓመት ሲናገሩት የዛሬ ሰላሳ አራት ዓመት ብለዋል። ይሄ ማለት ስድስት ስትጨምሩት የዛሬ አርባ ዓመት ሆነ ማለት ነውና እሳቸውም ይህንን ንግግር ያደረጉት ከመጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር ነበር እና የአፍሪካ ለሁለት መሰንጠቅ አብራርተው ሲናገሩ ነበረ እንዴት ለምን የሚለውን በደንብ ተንትነው ነው ያስረዱት ማለት ነው። ታዲያ ኢትዮጵያ በርዕደ መሬት እንደምትከፈል መሬቷም እንደሚሰነጠቅ ተናግረው ነበረ። ይኸው አሁን እኮ ዛሬ ያለንበት ሁኔታ በአፋር ፈንታሌ መሬት ተከፍታለች እንዳለ፣ እንደውም ትራንስፖርት ራሱ ሌላ አማራጭ የትራንስፖርት ሚኒስትር ራሱ ሌላ አማራጭ መንገድ ይሰራ ተብሎ የተሯሯጡ ነው ያሉት። ምክንያቱም መሬት በጣም በአስፈሪ ሁኔታ እየተከፈተች ስላለች ማለት ነው። ሐኪም አበበች እንዳሉትም ሊቃውንቱ በልሰም ከትበው ያስቀመጡትን ነገር የዛሬ ስድስት ዓመት ተናግረውት ነበረ። ከዛሬ 34 ዓመት በፊት ሊቃውንቱ የሊቃውንት ጉባኤ ይሄን ብሎ ነበር ብለው ማለት ነው። እና ይሄው አሁን ሆኗል ማለት ነው። እና ይሄ የመሬት መንቀጥቀጥ ራሱ በጣም አስፈሪ ከመሆኑ የተነሳ ነው በመላው ዓለም ላይ ያሉ ሳይንቲስቶች ተሰባስበው ለምርምር ወደዚህ እየጎረፉ ያሉት ማለት ነው። እና እኔን በጣም በግድ ያስገረመኝ በጣም ያስደምመኝ ነገር ምን መሰላችሁ? የእኛ ሊቃውንቶች ጠቢባኖች ይህንን ክስተት ቀድመው መናገራቸው ነው ለምን ቢባል መሬት እኮ እስካሁን ድረስ የዓለም ተመራማሪዎች ቀድመው መተንበይ ያልቻሉት ጉዳይ ነው። የመሬት ረደት ቀድመው እኮ መተንበይ ቢችሉ እዚህ ቦታ ይሄ ነገር ይከሰታል ብለው ቢሉ እኮ ህዝባቸውን ያሸሻሉ፣ ተንቀሳቃሽ የሆኑ ንብረቶቻቸውን የሚያሸሹ ነበረ። ቱርክን፣ ቻይናን፣ ያደጉ ሀገራት እና አሜሪካን እንደ አጠቃላይ ምዕራቡ ዓለምን እየናጠ ያለው የመሬት መንቀጥቀጥ ሳይንቲስቶች ያልደረሱበት ነው። የእኛ አባቶች ግን የዛሬ አርባ ዓመት የተናገሩት ነው። የሴት አካባቢ ምን እንደሚፈጠር ካርታ ራሱ በጠልሰም አድርገው እንዳስቀምጡ ነው ሀኪም አበበች እየተናገሩ ያሉት እና ይሄ እውነት ራሱ አይመስልም በቃ፣ ከቀን በላይ የሆነ ሚራክል የሆነ ነገር ነው። በጣም ነው እኔ የተደነቅኩት ማለት ነው። እና እናንተ ጋርም ያለውን ስሜት በታጋሩ ደስ ይለናል። እና ለምሳሌ ትናንትና የመሬት መንቀጥቀጥ መሴስ ያልሰማ ሰው አለ ለማለት እኔ አልደፍርም። ምክንያቱም በጣም ከባድ የሆነ ንዝረት ነበረ። እንደውም ስድስት ነጥብ ሶስት እንደሆነ ነው የተነገረው። ይሄ ማለት እነ ቱርክን የሰለቀጠ ማለት ነው። ይሄ ንዝረቱ ነው እንግዲህ አዲስ አበባ መጣ የሚባለው ንዝረት። የዛን ያህል ከሆነ መሬት መንቀጥቀጥ እንዴት አባቱ እንደሚያስፈራ መገመት አያቅታችሁም ማለት ነው። እና ታዲያ ቀጣዩ ኢትዮጵያ ቀጣይ ዕጣ ፈንታ ምንድን ነው የሚለው ነው አሁን እየተወያዩ ያሉት ማለት ነው እና የእኛ አባቶች ጠቢባን፣ ሊቃውንት፣ የበቁ ሰዎች፣ መምህራን ወደፊት የሚሆነውን የሚከሰተውን ነገር የሚያውቁበት ጥበብ እንዳላቸው ይታወቃል። በተለይ ቤተክርስቲያናችን በዚህ ጉዳይ ላይ የምትታማ አደለችም። ቀድመው ነው አባቶቻችን፣ በቀዳሚ ያሉ አባቶች፣ ምሁራኖቿ፣ ሊቃውንቶቿ ምን እንደሚፈጠር ቀድሞ የሚተነብዩ ቀድሞ የሚናገሩ ናቸው። ዘመናትን አሻግረውና ሐኪም አበበች እንዳሉትም ከዛሬ 34 ዓመት በፊት ብለው የተናገሩት የዛሬ 6 ዓመት ይኸው አሁን ዛሬ ት ጎልቶታልማለት ነው እና የሊቃውንቱ ጉባኤ በአፋር በኩል የሚከሰተውን አደጋ የተናገሩት እሳቸው ራሱ ምን ብለው ነበረ እኛም በጣም ግራ ተጋብተን ያሰብነው ምንድን ነው አሉ እሳቸው ዴድ ቮልካኖ ይሆናል ብለን ነበር ያሰብነው አሉ አክቲቭ የሚሆንበት ጊዜ እናውቃለን ሊቃውንቱ ግን መሬት እንደምትሰነጠቅ በደንብ ነው የተናገሩት ሲሉ ነው እሳቸው እርግጠኛ የሆነ መረጃ እጃቸው ላይ እንዳለ የተናገሩት ማለት ነው እና አሁን እየታየ ያለው አሁን እኛ ይሄ መሬት ተንቀጠቀጠ ንዝሪያትም እኛ ጋር ደረሰ ምን እለው እጅግ በጣም ትንሿና የመጀመሪያዋ ደረጃ እንደሆነች በቀጣይ ደግሞ በመቀሌ አድርጎ በወለንጭቲ ላይ ገብቶ ወደ ቦረና ድረስ እንደሚደርስ ነው ሊቃውንቱ የተነበዩት ወይ ደግሞ የተናገሩት በጠልሰም አማካኝነትም ያስቀመጡት ማለት ነው። ዶክተር ሮዳስም ሲያስታውስ ምንድን ያለው ከሀኪም አበበች ጋር በተነጋገረበት ጊዜ በ1888 መሬት ተከስቶ ነበረ። ከዛ ደግሞ በ10 ዓመቱ መልሶ በ1898 እንደገና ደግሞ በ19ኛው መቶ ክፍለ ዘመን ደግሞ በ1953 ተከስቶ መሬት ተንቀጥቅጦ እንደነበረ የተወሰንም ጥፋት አጥፍቶ እንደነበረ መጋቢ ሐዲስ ዶክተር ወደ አስተናግረዋል ማለት ነው። እና የረዳ መሬት ክስተት እንግዲህ መጋቢ እንዳሉት ደግሞ ወደ እሳቸው ሳይንሳዊ የሆነም ገለጻ ስንመጣ ቁጣም በረከትም ይዞ እንደሚመጣ ነው የተናገሩት። እግዚአብሔር ምድርን ሲፈጥር በጣም ዳይናሚክ አድርጎ እንደፈጠራት ራሷን እንደምታስተካክል ነው እሳቸው የተናገሩት። እና ራሷን ካላስተካከለች ደግሞ የሰው ልጆች መኖር እንደማይችሉ፣ እንስሳትም እጽዋትም መኖር እንደማይችሉ ነው መጋቢ ሐዲስ የተናገሩት። በምሳሌ ሲያስቀምጡትም ከላይ እንዳልኳቸው ምንድን ነው ያሉት አንድ ሰው አንድ ከባድን ምግብ በልቶ በጣም ሲከብደው አንብ ውሃ ጠጥቶ እንደሚተነፍሰው ምድርም ይሄ ነገር ያስፈልጋታል፣ መተንፈስ ትፈልጋለች፣ የምታስተነፍስበት መንገድ አለ ሲሉ ነው የተናገሩት። እና እንግዲህ ረዳ መሬትን እሳቸው እንደገለጹት እንደ በረከትም ልናየው እንደሚገባ ምክንያቱም እዛ አካባቢ ማዕድን እንዳለ ያሳያል። ሌላው እሳተ ገሞራ በሚፈነዳበት ጊዜ ምድር እንድትበለጽግ የሚያደርጋት ንጥረ ነገርን ከመሬት በታች ያሉትን ወደ ላይ እንደምታወጣ ነው የተናገሩት ማለት ነው ስለዚህ የምድራችን እንቅስቃሴ አዲስ በረከትን ይዘው እንደሚመጡ ነው የተናገሩት እሳቸው ለምሳሌ እንደ ተራራ እንደ ወንዝ እንደ ሀይቆች እንደ ውቅያኖሶች ጭምር እንደሚፈጠር ይሄ የመሬት እንቅስቃሴ እንዲሁም ደግሞ የምድርን ቅርጽ በማስተካከል ሁኔታ ይሄ አዎንታዊ የሆነ ነገር እንዳለውም ነው እሳቸው የተናገሩት ማለት ነው እና እናም ደግሞ አሁን በተፈጥሮም ሳይሆን ሰው ሰራሽም ተፈጥሯዊም የሆኑ እንደዚህ አይነት ነገሮች ይከሰታሉ እና ይሄ በተለይ ደግሞ በሰው የሚመጡ አደጋዎችን መከላከል ደግሞ እንደሚቻልም በአጽንኦት ጠቁመዋል፣ ማለት ነው። ለምሳሌ ወቅቱን ያልጠበቀ ይሄ ኢንፍራስትራክቸሮች መሰረተ ልማቶች ወቅቱን ያልጠበቁ እንቅስቃሴዎች፣ ጫናው መሬት የሚያቅታት ጊዜ አለ ማለት ነው። ከዚህ ጋር ተያይዞ የመሬት ሳምቧ ነው ተብሎ የሚታሰበውን ደንን መጨፍጨፍ፣ መመንጠር ራሱ መሬት እንድትጨነቅ መተንፈሻ እንድታጣ ያደርጋታል ሲሉ ነው እሳቸው የተናገሩት ማለት ነው እና ምድር መተንፈሻ ስለሌላ ትጨነቃለች ሰራሽ እና የተፈጥሮ እንቅስቃሴዎች ስላሉ በተለይ ደግሞ ይሄ ሰው ሰራሹን በጣም መጠንቀቅ አለብን። በነገራችን ላይ ራሷን ለማስተካከል መሬት ራሷን ለማስተካከል ራሱ የምትሄድበት መንገድ እንዳለ በዝርዝር ሲያስረዱ ነበረና እኚህ ደግሞ አብረዋቸው ከእነሱ ጋር የተሰበሰቡት አብዱል ፈታ የተባሉት ምሁር ምን አሉ? መጀመሪያ ስለ ጥናታቸው ከመናገራቸው በፊት ምንድን ነው ያሉት? አለመታደላችንን እናስብበት ነው ያሉት። አጽንኦት ሰጥተው ነው ይህን ነገር ሲናገሩ የነበሩት ማለት ነው። ሁልጊዜ ይሄ ነገር ነው ሲናገሩ የነበሩት። እና እውቀት ያላቸው አባቶችን መናቅ ሀገር በቀል እውቀታችን ላይ ያለን የነቀዛ አመለካከት በጣም እንደሚያሳዝን ነው የተናገሩት እሳቸው እና ይህም አለመታደላችንን ነው የሚያሳየው። አዋቂዎች ዝም ያሉበት ጊዜ ነው። አሁን ላይ ሀገሪቷን የተቆጣጠሩት መንግስት እና ሚዲያው እንደሆነ ነው እሳቸው የተናገሩት እና ለሀገር ጠቃሚ የሆኑ ለሀገር ዋልታ እና ማገር የሆኑ ጠቢባኖቻችን በየቦታው እንደተረሱ፣ እንደተናቁ ነጭን አፋቂ እንደሆነ ነው ሲናገሩ የነበረው በቁጭት እና አሁን ጥበበኛ ጠቢባኑን ይዘናቸው ቢሆን ሰምተናቸው ቢሆን አሁን እየተከሰተ ላለው ነገር ቀድመው ስለሚነግሩን የነሱን ድርሳናት ብናገላብጥ የነሱን የተማሩትን ብንማር ያወቁትን ብናቅኖሮ የራሳችንን ቅድመ ጥንቃቄ እናደርግ ነበረ ሲሉ ነው እሳቸው የተናገሩት ማለት ነው። እና እንግዲህ መምህር መስፍንም ምን ብለዋል? ኢትዮጵያ የራሷን መልክ አፍረሳ የሌላውን እየለበሰች ሌላ እየመሰለች መታለች፣ ብዙ ነገር እያለፈን ነው፣ ማንነታችንን እየጣልን ሲሉ ነው እሳቸውን በቁጭት ሲናገሩ እየነበሩት ማለት ነው። እና እኔ በጣም ስሜታዊ ሆኜ ነው ይህንን ዝግጅት ስከታተለው የነበረው የመሰብሰባቸው ይህንን መናገራቸው ደስ ቢለኝም፣ ግን በዚህ በተለይ ይህ ግልብ ትውልድ የተባለው ትውልድ በጣም ነው የሚያሳፍረው። ምክንያቱም እያንዳንዱ ሚዲያ ላይ ስትመጡ ራሱ እኛን የሚመስሉ ልጆች የሉም እኮ አይደል? ኢትዮጵያዊ የሚመስል የለም። ሃይማኖቱም የሚያከብር ለባህሉ ለሃይማኖቱ መቸ የሆነ ኢትዮጵያን እንደ ኢትዮጵያዊነቷ ከፍ የሚያደርጋት እኮ ትውልድ አሁን ላይ አተናል አይደለ እንዳረጀ እንዳፈጀ ነገር ነው። ሁሉንም ነገር እያየ ነው ያለ ነው። ካለባበሳችን እስከ አነጋገራችን፣ ካመጋገባችን ለሰው ሰላምታ እስከ መስጠታችን ድረስ በጣም ተመርዘናል ማለት ነው። እና ይህንን ኢትዮጵያን እንደተከበረች ለማስጠበቅ ዋጋ የከፈሉት ሰዎች ዛሬ ላይ ቀና ብለው ቢያዩ ምን ያህል በኛ እንደሚያፍሩ ምን ያህል በኛ እንደሚሸማቀቁ ነው እኔ የሚሰማኝ። ግን ቢሆንም እነዚህ ሰዎች ደግሞ እነዚህ እንቁዎቻችን በመሰባሰባቸው እኔ በጣም ደስ ብሎኛል ማለት ነው። የእውነት በጣም ነው ደስ ያለኝ። ይሄንን ነገርም ወጥተው በመ መናገራቸው ትውልዱ ሚቱ ጋር እንደቆመ መናገራቸው በጣም ነው ለእኔ ያስደሰተኝና ወቅቱን የጠበቀ እንዲሁም ደግሞ ጊዜያችንንም እንድንዋጭ የሚያደርገንን ነገር ነው ሲናገሩ የነበሩት። የዛሬ ስድስት ዓመት ራሱ ሀኪም አበበች ስለ መሬት መከፈት ሲናገሩ ታስታውሱ ከሆነ የተቀበል ነው እንዳለን ሁሉ ስንዘባበት ስናናንቅ፣ አልፈን ተርፈን ደግሞ እሳቸውንም ስንወርፍ የነበረን ሰዎች አለንና ዛሬ ላይ እንደው ምን ተሰምቶን ይሆን የሚለውንም ነገር ብታስቡበት ደስ ይለኛል። እውነት ዛሬ የኢትዮጵያ ሊቃውንት መረጃ መሰረት በኋላ ነው በነገራችን ላይ ምርምር ያደረጉት ነጮቹ ማለት ነው እና የነ ማይክል ጎርደን ትንቢት ራሱ ጎልቶ የወጣው ከዚህ ትንቢት በኋላ ነው ማለት ነውና እና የሀገር በቀል ነገር ትውልዱን ትኩረት እንዲሰጥበት ሲሉ ራሱ የሎሬት ጸጋዬ ገብረ መድኅንን የአንድ ጊዜ ንግግር በምሳሌ አንስታውት ነበረ መምህር መስፍን ማለት ነው እና ሀኪም አበበች እንደተናገሩት የአለም ሳይንቲስቶች አሁን መሰንጠቁን አውቀዋል ነገር ግን ለምን ተሰነጠቀ የሚለውን ራሱ እንደማያውቁ ነው የተናገሩት ሀኪም አበበች ሊቃውንቱ ግን ለምን እንደተሰነጠቀ ራሱ ለምን እንደሚሰነጠቅ ራሱ ነው ያስቀመጡት ማለት ነው። በኢትዮጵያ ውስጥ ለምሳሌ አሁን ምድር የተሰነጠቀችበት ምክንያት በኢትዮጵያ ውስጥ የከበሩ የበለጸጉ ማዕድናት እንዳሉ በተለይ ደግሞ ወርቅ ማለት ነው ከእሳተ ገሞራ ውስጥ ፈንድቶ ምድሪቷን ሰንጥቆ እንደሚወጣ ነው የተነገረው። ይሄ ደግሞ የመጀመሪያው ነው። አሁን እሳቸው ወዳሉት ነገር ከመግባታችን በፊት ማለት ይሄ መሬት ለሁለት ተከፍላ ኤርትራንና እንዲሁም ደግሞ ሱዳንን አናገኛትም የተባለው ክስተት አሁን ይሄ ጅማሬው ነው ብለዋል። ፍጻሜ መቼ እንደሆነ የሚያውቀው እግዚአብሔር ቢሆንም ሊቃውንቶ እንዳስቀመጡት ከሆነ ግን አሁን ከአርባ ዓመት በኋላ የተከሰተው በጣም ፈጥኗል ብለው ነው እሳቸው የተናገሩት። በጣም ፈጠና፣ አሁን ላይ ይሆናል ብዬ አላሰብኩም፣ ምልክቱ አሁን ላይ ይታያል ብዬ አላሰብኩም ሲሉ ነው የተናገሩት። እና የመጀመሪያው እንግዲህ የተባለው አሁን ይሄ ፈነዳው ማለት ነው። ወርቁ ከቀለጠ በኋላ የጋዝነት ስሜት ያላቸውን ማዕድናት ወደ አንድ ይሰበስባቸዋል ሲሉ ነው የተናገሩት። ምክንያቱም ወርቅ ከኦክስጅን ጋር እንደማይቀላቀል ነው እሳቸው የተናገሩት እነ ብረት እነ ነሐስ ሌሎችም ነገሮች ከኦክስጅን ጋር ይቀላቀላል ወርቅ ግን በጭራሽ ከኦክስጅን ጋር እንደማይቀላቀል ነው እሳቸው የተናገሩት እንግዲህ ይህ ምንድን ነው ለአለም ትልቅ ነገርን ይዞ እንደመጣም ነው የተናገሩት ይሄ የመሬት መንቀጥቀጡና የሚፈነዳው የሚወጣው ነገር ማለት ነው ሰሜን ራስ ዳሸንን ሲናገሩ ስለ ሰሜን ራስ ዳሸን በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣችኋል ይህ እንቅስቃሴ ነው ያሉት እንግዲህ ሰዎችን አይከል ማለት የኖህ ሚስት እናት ማለት ነች ብለው ተናግረዋል ና ማንቶች በነገራችን ላይ አሉ እሳቸው የእሷ ዝርያ እንደሆኑ እነሱም እንደሚመኩባት እንዲሁም እንደሚያመልኳት ነው የተናገሩት። ሐኪም አበበች ማለት ነው እና ይችን ንስት የምትጠቀምባቸው ማዕድናትን በሙሉ ይሄ ፍንዳታ እንደሚያውጣው ነው የተነገረው። ይህንንም የተናገሩት የሊቃውንት ጉባኤዎች ናቸው። ይህንንም እንደሚያምኑ ነው እሳቸው አጽንኦት ሰጥተው የተናገሩት። ወሳኙ ግን እዚህ ላይ ወርቁ ነው። ከምንም ነገር ጋር ራሱን ስለማይደባልቅ ለመሞቅ ብሎም ደግሞ በከፍተኛ ሁኔታ ለመፍላት ዝግ እንደሆነ ነው ሀኪም አበበች የተናገሩት። እና ኦክስጅን ጋር ስለማይቀላቀል ቶሎ የመብረድ ወይ ደግሞ የመቀዝቀዝ ሂደት እንደሌለው ነው የተናገሩት። ያንን ክስተት አጥንተው ጂኦሎጂስቶቹ ህዝቡን ከዚህ ርዕደ መሬት የሚያጋጥምበት ቦታ ማንቀሳቀስ አለባቸው ሲሉ ነው እሳቸው የልብ ምን ያህል ሲናገሩ ነበረ። እኛ የሊቃውንቱን ቃል ተከትለን ጠልሰሙን ይዘን አውቀናል። ሳይንቲስቶቹ ደግሞ በዘመናዊ መሳሪያቸው ማወቅ ይኖርባቸዋል። ከዛም በኋላ ደግሞ ይሄ ርዕደ መሬት የሚከሰትበት ቦታ ላይ ያሉ ሰዎችን በህይወት ማትረፍ አለባቸው ሲሉ ነው የተናገሩት። ኢትዮጵያውያን ወይም ደግሞ ኢትዮጵያ ቦዝና አታውቅም ይህንን ነገር ለማወቅ እና በንጉሱ ጊዜም ይሄ ነገር ታይቶ ተጠንቶ እንደነበረ ተናግረዋል እና እንደውም እሳቸው አንድ ሰው አንስተው ነበር። አቶ መንገሻ አረሩ የሚባሉ አስጎብኚ እንደነበሩ የፈረንጆችን ሻንጣ ተሸክመው ቦታ ለቦታ ይዞሩ እንደነበረ ይሄ ቡድን ደግሞ ኢንተር አፍሪካ እንደሚባል ይሄ ቡድን ማለት ነው ከዛም በኋላ እሳቸው ይሄንን ቦታ ለይተው እንደሚያውቁት እኚ ሰው ያልተማሩ ስለ ጂኦሎጂስትም ያላጠኑ እንደሆኑ፣ ነገር ግን በደንብ የሚያውቁ አዋቂ እንደነበሩ ፈረንጆቹን ይዘው የሚዞሩት ሰው ማለት ነው። እያንዳንዱ ቦታ ለይተው እንደሚያውቁት እሳቸው በጣም በግርምት ነው ሲናገሩ የነበረው፣ እንዴት ጎበዝ እንደሆኑ፣ ነገር ግን ደግሞ ሻንጣ ተሸካሚ ብቻ እንደሆኑ፣ እንዳልተማሩ፣ ጂኦሎጂስት እንዳልነበሩ ሲናገሩ በጣም ልብ የሚነካ ነገር ነው እና ህዝባችን ያውቃል። ካጠኑት፣ ከተማሩት፣ ከተመራመሩት በላይ ነው ህዝባችን የሚያውቀው ግን የሚያውቁት አዋቂዎቹ ዝም ብለው አላዋቂዎቹ ናቸው ዛሬ ፊት ለፊት ላይ ያሉት ነው እያሉ ያሉት እና ሐኪም አንበበች እንዳሉት እዛ አካባቢ ያሉትን ሰዎች ማዳን አለብን፣ ማትረፍ አለብን። ትንሽ ነገርን ለማግኘት ብለው ነው እሳት ላይ ተጥደው የሚኖሩት። ሁላችንም ስራችን አድርገን ይህንን ህዝብ ማዳን አለብን። በተለይ ደግሞ ይሄ ፎቆችን ያለ አግባብ መስራት ግንባታ፣ ያልተፈለጉ ድርጊቶችን ማድረግ ምድሪቷ ላይ አደጋውን ያፋጠነዋል ሲሉ ነው እሳቸው የተናገሩት። በተለይ ደግሞ እንጦጦ ላይ የረር ላይ ምን እንደሚከሰት አይታወቅም። በተለይ ደግሞ ፍሎሃ አካባቢ ያሉ ግንባታዎች በቀደመው ጊዜ ጀምሮ እኔን በጣም እንደሚያስፈራኝ ብለው ነው የተናገሩት። በጣም ያስፈራኛል እዛ አካባቢ ያሉ እንቅስቃሴዎች ብለው ነው የተናገሩት እና በተለይ ደግሞ ለጂኦሎጂስቶች ጥሪ አቀርበዋል። እኛ ጥቆማ እንሰጣቸዋለን፣ እነሱ ደግሞ ህዝቡን ማትረፍ አለባቸው ሲሉ ተናግረዋል። በእርግጥ ዝግጅቱ በጣም ሰፊ ነው። እንዳናሰለቻችሁ እንኳን ማር ጉዳዮች ነው መዘን አጥልለን ለእናንተ ያቀረብን። ወደ ቤተሰቦቻችን በዝግጅቱ ላይ ያላችሁን ሀሳብ አስተያየት ብታካረውን ደስ ይለናል። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።